እንዴት ናችሁ? ደህና ናችሁ? ውድ ቤተሰቦቼ እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። ሸሮ መድኃኒዓለም የተመሰገነ ይሁን። እናትነት እና የማትለየው ወላዲቷ ቅድስት ብጽዕት ድንግል ማርያም የተመሰገነች ይሁን። ባላችሁበት ሰዓት አቆጣጠር የእግዚአብሔር ሰላምታ ብዝዝት ይበደላችሁ። እኔ በጣም ደህና ነኝ እና ለሰው ልጅ ትልቁ ወሳኙ ነገር ጤና ነው። ባላችሁበት እግዚአብሔር ይጠብቃችሁ ውድ ቤተሰቦቼ። ለማታቆኝ መሰረት ነኝ። ቱቤድ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ውስጥ አበረታቱ ለማለት እወርዳለሁ። ከዛ የዘለለ ግን ዛሬ ይዤ መጣሁት። በጣም የምንወደውና የምናከብሮ ጋዜጠኛ ልዑል ሰሞኑን ቪዲዮ ለቆ ነበር፣ እና ከቪዲዮ ላይ በጣም ልቤን የነካ ቪዲዮ ነበር። እውነት ለመናገር ይሄን ቪዲዮ ሶስቴ ነው አራቴ ነው እየሰራሁት እና ያው ሰው ቤት የምትሰሩት ልጆች በጣም ትረዱኛላችሁ። ስትጠሩ ምናምን ሀሳባችሁ ይበተራል ና በሰማው ጊዜ ለማውራት ወስኜ ከሶስቴ ከአራቴ ፊል አደረገብኝ፣ ቪዲዮ ማለት ነው እና ዋናው ሀሳቤ የሰው ቤት ቪዲዮ ለመስራት ብዙም አይመችም ነው ማለት ነው። ግን ምን ያህል በዚህ ምድር ላይ ምን ያህል ሴት ልጅ ቻይ እንደሆነች ነው የተረዳሁት። ምን ያህል ሴት ልጅ ለሁሉ ነገር ቻይ በቃ ታጋሽ እንደሆነች የተረዳውበት ቪዲዮ ነው። በዚህ በመግቢያ ላይ በጨረፍታ አይታችኋል፣ እና እኔ ከወንድ እና ከሴት ምንም እኔ የጾታ መለያየቱ ብዙ ምን እንትን አይለኝም፣ ችግር የለብኝም፣ ከወንድም ከሴትም ማለት ነው። ምንም አይነት ጥላቻ ኖሮብኝ ምናምን አይደለም። ግን ሴት ልጅ ይሄን ህል ተበድላ ይሄን ህል ሆና የእውነት ወንድ ቢሆን አይታገስም ወንድ ቢሆን ይሄን ያስቡት፣ ወንድ ቢሆን ኖሮ እኮ ይሄን ምናምን ብዬ አሰብኩኝና ብዙዎቻቸው የበሷ እንደሷ የሆኑት በህይወት ያሌሉትም ይኖራሉ ብዬ ተስፋ አደርጋለሁ። ከምሰማው ታሪክም አንጻር ግን የእውነት ለመናገር ሴት ልጅ ነት ክብር ያንሳታል፣ መወደድ ያንሳታል፣ መደነቅ ያንሳታል። የእውነት ለመናገርች ሴት ካያችሁ በጣም አንድ በተረገመሽ ቀን ወይንም አንድ የአንድ ሰከንድ ስህተት የዘላለም ወይንም የእርሜ ልካችሁን ጸጸት የእርሜ ልካችሁን ወደኋላ የማትመልሷት ቀን ትመጣለች እና ከዛ እግዚአብሔር ይጠብቅን ነው ማለት እፈልጋለሁ። የዚችን ሴት ህመም ለመረዳት የእሷ እግር ጫማ ውስጥ ሆኖ መረዳት ይከብዳል። እንደ እሷ ካልሆን ህመሙ እንደሷ ላይ አይገባን ይችላል። ግን የእውነት ለመናገር በጣም በጣም ጠንካራ ሴት ነች። በጣም ከሚባለው በላይ ጠንካራ ነች። እንግዲህ እናትና ልጅ ሆኖ ነው አብሮ የሚኖሩት። ማንም በዚህ አጋጣሚ ልጆች ለወላጆቻችሁ የሆነ ነገር ስትደበቁ፣ የተደበቃችሁበት የሆነ ነገር አለ ማለት ነው። ለማወቅ እንጓጓለን አይደለ? ልጁም እንደጠየቀው አባቴን አሳይኝ ነበር ያለው፣ እና እናት እውነት ለመናገር እንኳን ሳትወልድም ራሱ ገና ለማግባት ስታስብ ራሱ ከራሷ በላይ ልጇን እንዲንከባከብ ልጇን እንዲወድ ትፈልጋለች። በቃ ይሄ ሳታገባ በፊት የምታስበው ሀሳብ ራሱ ይሄ ነው። በቃ እኔ ከራሴ በላይ ልጄን ትሪት የሚያደርግ ልጄን የሚወድ ልጄን በአግባቡ የሚያስተምር ልጄን በአግባቡ ጥሩ ደረጃ ጥሩ መንገድ የሚመራ ሰው ነው የምፈልገው። የሁላችንም ማለት ሁላችንም ባይሆን የአንዳንዶቻችን ትስማሙኛላችሁ ብዬ አስባለሁ። ምክንያቱም ልጆች ጥሩ ቦታ እንዲደርስ እንዲደርሱ ወላጆች በቃ ትልቅ እንትን አለባቸው፣ መሰረትነት አለባቸው እና ልጁም እንግዲህ ከእናትየው ጋር ነው የሚኖረው። ልጅ ደግሞ ሲማር ከልጆች ጋር ብዙ ነገር ይሰማል፣ ብዙ ነገር ያያል። ትምህርት ቤት ታውቃላችሁ። ልጁ ናችሁ አባቴ እንገዛልኝ አባቴ ስጦታ ገዛልኝ አባዬን እንዲያደርገኝ አባዬ እንዲሆነ ነው። እና ትልቁ ደግሞ አመት በዓል ሲመጣ ትምህርት ቤት ስትሄዱ ስለ አባት ሲወራ ያው ልጅ ነው። ሁልጊዜ እንግዲህ ከሰባት ዓመት እስከ ሀያ ምናምን አመት አባቴን አሳየኝ ብሎ ነው ይመታኛል፣ ይሰድበኛል፣ ያንቋሽሸኛል። በቃ ጭራሽ እናቱ እንደሆነች ራሱ እንደ እናት ሳይሆን እንደ አንድ ተራ ጓደኛ እንኳን ክብር አይሰጣትም ለእናቱ ማለት ነው እንግዲህ ይሄ ሁሉ የመጣው እናቴን አሳየኝ፣ እናቴን አስተዋውቂ ነው። እናት ደግሞ ምን ብላ ማለት አንዳንድ ጊዜ ለመናገር በሆነ ነገር አንደበታችን የሚይዘው ነገር አለ። እንዴት ብላ አባትየውን ታስተዋውቅ? አባትየው በህይወት አለ? አዎ በህይወት አለ፣ ግን እንዳታስተዋውቀው። በቃ ለማስተዋወቅ የሚከብድ አባት ሆኖ ተገኘ። ይሄኔ እንዴት ነው ማስተዋወቅ የሚከብድ አካል ጉዳተኛ ነው ወይ በሽተኛ ነው ልትሉ ትችላላችሁ። እሱም ቢሆንማ በምደድ ዱሏል። ትልቁ ነገር ሰው ቢታመምም ሰው አካል ጉዳተኛም ብሆን ሰው ነው። ምንም ከሌላ የተለየ ነገር አይደለም። ግን እሷ ከዛ የባሰ ነገር ነው። አንደኛ ልጅዮ ተምሮ ጥሩ ደረጃ አይደርስም፣ ለአምሮ የሆነ ነገር ራሱን ያጠፋል፣ የሆነ ነገር ይሆንብኛል ብላ ነው እንግዲህ ከሰባት አመት እስከ ሀያ አመት እርሜ እስኪደርስ ድረስ አባትየውን ያላሳወቀችው ልጁ ደግሞ ከጓደኞቹ ጋር ሲውል ይሄ የበታችነት ስሜት ይሰማል። እንዴት የኔ አባት አጣው? የሚል እናት ይህ መረዳት አቅቷት አይደለም። ግን ከሰማ ደግሞ አባቱን ከነገርኩት ከዛ የበለጠ ከዚህ አሁን ከተሰማው ስሜት የበለጠ ህመም ነው፣ በህይወት እራሱ ልጅ ላጣ እችላለሁ ብላ ነው የደበቀችው። እና የእውነት ምን አይነት ቻይ እናት ነች! ምን አይነት ቻይ ሴት ነች! የእውነት በምን እንጃ በምን እንደምገልጻት አላውቅም። እንግዲህ አንድ በተረገመች ቀን ማንኛውም ወላጅ እንግዲህ ልጁ ተምሮ ጥሩ ደረጃ እንዲደርስለት ነው የሚያስተምሮ አይደለም እና እች ልጅ የመጣችው ከክፍለ ሀገር ነው። ከክፍለ ሀገር አብዛኛው ረጅም መንገድ ሄዳችሁ ከአንድ እስከ አራት ነው የምትማሩት። ከዛ ከዘለለ ወደ ከተማ ጥግ ነው የምትሄዱት እና ተከራይታችሁ ነው የምትኖሩት እና እሷም ከወንድሟ ጋር ተከራይታ ነው የምትኖረው። እየተማረች ነው ግን ወንድምየው በየጊዜው የተለያየ ባህሪ ያመጣል። ከወትሮ አምሽቶ አምስት ሰዓት ገባለች። እንግዲህ አምስት ሰዓት በገባ ነው አንድ ቀን ይሄ ይሆናል ብሎ በህልምም በእውንም የማይታሰበው ነገር የተፈጸመው እና እህቱን ነው የደፈረው። እንግዲህ እሱ ጠጥቼ ነው፣ ሱስ ነበረብኝ፣ አንዳንድ ሱሶችን እጠቀማለሁ ብሏል። እሙልባቸው ጓደኞች የምናወራወሮቹ በዚህ ድርጊት ይገፋፈኛል፣ መጠጡ ሱሱ ምናምን አለ። ከባድ ነው። ወጣቶች ከዚህ ብትጠናቀቁ ሱስ ምን ያህል መጥፎ እንደሆነ ለእናንተ መንገር የምናየው የምንሰማው ነገር ነው። እና እህቱን ደፈረ። እንግዲህ በዛች ቅስፈት፣ በአንድ ቀን ስህተት እህትዮ አረገዘች። እንግዲህ ይሄው ልጁ አድጓ ሀያ አመት ሆኖታል። የአባት ጥያቄ እንዴት ነው? አባታችሁ አጎታችሁ ነው፣ አጎታችሁ አባታችሁ ነው ብዬ ለልጄ እንዴት ብዬ በምን አንደበቴ ልናገር ብላ እየተቀጠቀጠች፣ እየተመታች፣ ሁሉን ቻይ እናት፣ ሁሉን ቻይ ሴት ልጅ ነበር። ሁሉም ቻይ ነች። እየዚች ደግሞ ይለያል። አንዳንዱ እንኳን ከወንድም ይቅርና ከሌላ ሰውም እኮ እንደዚህ ከአቅማቸው በላይ ሲሆኑ እራሳቸውን ያጠፋሉ። አብሱ ደግሞ ከወንድም ሲሆን አስቦችታል። በጣም ከባድ ነው ለመቀበል አንደኛ እነሱም ልጆች ናቸው፣ ወጣቶች ናቸው። የእናት የቤተሰብ ፍቅር እናቃለን። እናትና አባታችን ትንሽ ከቤታቸው ወጥተን እነሱን እስክናይ ድረስ ምን ያህል እንደምንጓጓ፣ ምን ያህል እንደምንናፍቅ እናቃለን። እንግዲህ ሀያ ዓመት ቀለል አይደለም። የቤተሰብ ናፍቆት የወንድም እህት፣ እንግዲህ ከዚህ ሌላ ወንድም እህት አላት። የቤተሰብ ናፍቆት፣ ሀገሩ ራሱ ሽታው፣ የሀገሩ ድባብ ራሱ የእናት አባት ጠረን በቃ የተወለዳችሁ በቃ የጠረኑ እራሱ ይናፈቃችኋል። ሌላ ዘመድ አዝማድ ትታችሁ ይቅርና ማለት ነው እና ይሄን ሁሉ እንግዲህ በዛች በተፈጠረች መጥፎ ቀን ይሄን ሁሉ እርግፍ ብሎ ነው የተውት። ትምህርቻችሁንም ተውት። እሱም ትምህርቱን ተወ፣ እህትዮም ወንድምዮም ትምህርቱን ተወ። ህይወት የሚባል የለም። እንግዲህ አሁን የሶስት ሰው ህይወት ተበላሸ ማለት ነው። እንግዲህ አስቦት የሁለት ሰው ህይወት ሀያ አመት ያለ ምንም። እሱን በመጠጥና በመስከር በማልቀስና ራሱን በማማረር ውስጥ ነው የኖረውና የእውነት መጀመሪያ የሰማው ጊዜ ከባድ ነው። የእውነት በጣም ነው ልቤ የተሰበረው ማለት ነው፣ በጣም ማለት ነው። በጣም አንደኛ ከትምህርታችሁ አልሆኑም፣ አንደኛ ወይ እሷ አግብታ ሌላ ትዳር አላዘች፣ ወይ እሷ አግብቶ ሌላ ትዳር አላዘም። ሀያ አመት ውስጥ እስር ቤት በሉት አንዳንድ ጊዜ እስር ቤት ራሱ በጥፋታችሁ ታስራችሁ ታርማችሁ የምትወጡበት እድል ያጋጠማል። ይሄ ግን በቃ ሁሌ በእንባና በቃ በሰቀቀን ማለፍ ማለት የእውነት በጣም ነው የሚከብደውና እኔ በጣም ነው ያዛዘነው። እኔ አንድ ተራ ሰው ነኝ፣ አንድ ማረባ ተራ ሰው ነኝ። እኔ ንጹህ ነኝ ብዬ አጤተኛ አይደለሁም ብዬ እነሱ ላይ እንደዚህ ብታደርጉ እንዲህ ምን አልነበረም ማለት አልችልም እና እነሱ ቦታ ሆኖ ማሰብ እነሱን መረዳት ማለት ነው። እነሱ ቦታ ሆናችሁ ካልሆነ አይገባ አይገባንም እርግጥ እና እና ሃያ አመት ሙሉ አስባችሁታል። እንደውም ከተበደለችው በደሌ ልግ ወንድምየው ከአንዴም ሁለቴ ሶስቴ ራሱን ለማጥፋት ጮሃ እንግዲህ ሶስቴ ነው ከሞት ያተረፈችኝ ብሏል። አስባችሁታል ወንድምየውን ማሳሰር ትችል ነበር። ወንድምየውን ለመታነቅ ሲል ዝም ማለት ትችል ነበር እና አልቻ አልቻለችም ወንድም አይደለ፣ ሰጋ አይደለ፣ አልቻለችም። እና የእውነት ሴት የሆነች አይነች። እና እኔ የእውነት በጣም ነው ያዛዘኑኝ። የምሬ ነው የምላችሁ ወደኋላ ቀናት ቢመለሱ እና ነገሮች የሚስተካከሉ ቢሆን እውነት በምንም በቃ በምን ሰው በሚችለው ሁሉ ነገር ተራርቦ ተደ ማለት ተጋግዞ ወደኋላ ይመለስ ነበር እና ከባድ ነው። እውነት እንደውም ይቅርታ እያለ ነበር እና ልጁ በሰማበት ጊዜ አስባችሁታል። እኔ ካልገደልኩሽ ካልገደልኩ እያለ ነበር። በጣም መቀበል አቅቶት ነበር፣ ዱብዳ ነው የሆነበት። እሱ እንግዲህ አባቴን አስባችሁታል ከሀያ ዓመት በኋላ አባቴን አገኛለሁ ብላችሁ ጉጉት ብላችሁ ጠበቃችሁ አባታችሁ አጎታችሁ አጎታችሁ አባታችሁ ስትባሉ ምን ያህል እንደሚያስደነግጥ በጣም ነው ልጁ በቃ ላብድ ነው ራሴን ላጠፋ ነው በቃ አሞኛል ደክሞኛል እያለ ነበር እና ምክንያቱም አሁን ስንቱን ይቻላል አንደኛ እናቱ ሲደበድም ነበር እናቱ ሲያንቋሸሽ ነበር ለእናቱ ምንም አይነት ክብር አልነበረውም ምንም አይነት እንደ እናት አያትም ነበረ። ምክንያቱም አባቴን አትነግርኝም፣ አባቴን ለምን ትደብቅኛለች ብሎ ነው። እናትየው ወዳ ፈቅዳ ሳይሆን ተደፍራም ስለወለደችው ከወንድሟ ካጎትየው ስለወለደች እንዴት ብላ ለልጄ ለገዛ ልጇ እንዲህ ብላ ትናገራለች? አእምሮ እንዳይጎዳ የሆነ ነገር እንዳይሆን ብላ ፈርታ ነው እንግዲህ የደበቀችውና ልጁ ሲሰማ በጣም ነው የተረበሸው። ማለት አንደኛ እናትየውን ሲያንቋሸሽ ነበር፣ ሲሰድብ ነበረ። እሱ ይሰማዋል። ምን ያህል እንደቻለችው እናትየው፣ ምን ያህል ህመም። አንዳንድ ጊዜ የሆነ ለሰው ሼር የማታደርጉት ነገር ብቻችሁ ስትይዙት ህመሙ ምን ያህል ከባድ እንደሆነ ታውቃላችሁ። ና ልጇ እንኳን ለልጇ እንኳን ተናግራን የማይረዳበት እርሜ ክልል ውስጥ ነው ያለው እና ወጣት አፍላ እርሜ ላይ ነው። ይሄን ስሰማ ግን ይረዳል። ይሄን ስሰማ ግን ያስታውላል። በጣም ነው የተሰበረው። በጣም ነው ያዛዘነኝ ልጅ ማለት ነው። አባቴን አገኛለሁ፣ አቅፈዋለሁ፣ የአባቴን ጠረን አጣጥማለሁ ብሎ ሄዶ ይሄ ሁሉ ድብደባ ሲደርስበት እንደሰው በጣም ከባድ ነው፣ የእውነት ለመናገር ማለት ነው። እና የእውነት እግዚአብሔር አምላክ ከእንደዚህ አይነቱ አይደጋ፣ የእውነት ከዚህ ይጠብቀን፣ ሁላችንም ማለት እፈልጋለሁ። እኔ ወንደምየውም በጣም የሚያሳስን፣ አንድ በተረገመ ቀን የሰው ልጅ አምስት አመት አስር አመት ስድስት አመት ልጅ ለመውለድ ይሳላል። አንድ ቀን በተሳሳት ነው ስተት፣ ይህ ልጅ ተፈጠረ። ሴጠን ሲያሳስት በቃ የሆነች ጠጠር ዘለላ ነው የሚሰጣችሁ፣ በቃ የሆነች ነገር ይሰጣችኋል። እናንተ በቃ እሱን ይዛችሁ ዘላለማ አለማችሁን ትታመማላችሁ እና ከባድ ነው። እውነት ለመናገር በጣም ነው ያሳዘነኝ እኔ ቢገሉኝም ደንታ የለኝም ብታሰርም ምንም ብኖርም ባልኖርም ለእኔ ምንም ዋጋ የለውም። አንዴ በቃ አንዴ ተበላሽቻለሁ። አንዴ በቃ ሀያ አመት ራሴን ስወቅስ ነበር። ሀያ ዓመት በሞትኩ ብዬ የተመኘኋቸው ቀናቶች ብዙ ናቸው። አሁንም ኖርኩ አልኖርኩ ለእኔ እነሱ ገደሉኝም አልገድሉኝም ለእኔ ምንም አይደለም እያለ ነበረ። በጣም ነው እውነት ለመናገር ሁሉም የዛዘኑኝ እና እንግዲህ ይቅርታ ሲል ነበረ መታሰር ምፈልጋለው ስል ነበረ እና ሀያ አመት የእርሜ ስር ማለት ሀያ ዓመት በቃ በአእምሮ ታስሯል እሱ። ሁሌ ደስታ አርቆታል። እንደ ሰው አግብቶ ወልዶ ትዳር መምራት የሚችልበት ጊዜ ላይ የነበረበት ጊዜ አይደለም። ሀያ አመት እንግዲህ አስቡት። ይሄ ሁሉ በአንዲት በተፈጠረች ስህተት ሀያ አመት ሙሉ በለቅሶ ሀያ አመት ሙሉ ያለምንም ደስታ መኖር ማለት ይከብዳል። የእውነት እሱን ቪዲዮ ባየው ጊዜ የእውነት ሰውዬ ይህን ይችላል ወይ? በጣም ነው ያሳሰነው። እኔ እንዲህ ያሰብኩኝ እኔ ልፈርድባት ሳይሆን ይታሰር ወይ እና ለመጨረሻ ይቅርታ በልና፣ እንግዲህ ያው እኔ ልጄ ደህና ይሁን ከፊቴ ብቻ ዞር በልልኝ ብላ ነበረና ይቅርታ ስትለው ነበረ። በአንድ ጊዜ ግን ይቅርታ መቀበል ያው ይከብዳል። ግን ማሳሰር የማትፈልጊ ከሆነ እራሱንም እንዲያጠፋ አትፈልግም። ምክንያቱም ወንድሟ ነው፣ ስጋዋ ነው። ያሳሳታል በአንዲት ዳብሎስ ያሳሰችው በተሳሳተ ሀያ አመት ሙሉ በስቃይ ነው የኖሩ። መቼም እንደዚህ አይነቱ ከባድ ጥፋት አጥፍታችሁ ደስተኛ ሆናችሁ አትኖሩም። እና እኔ እንደኔ እንደኔ በይቅርታ ማለት በቃ እንደ ጊዜ ተሰጥቷቸው ይቅርታ ብሎ ልጅየውም፣ ይቅርታ ብላ እሷም፣ ዳግም አይኑ አይናቸው ነው ወይም ዳግም ህይወታቸው ውስጥ ባይገባና በይቅርታ ቢዘጋ። ምክንያቱም ሁሌ የአንድን ሀያ አመት ሙሉ አስባችሁታ፣ ላይ ሀያ አመት ሙሉ ያነባችሁበት፣ ሀያ አመት ሙሉ ያለቀሳችሁበት ነው በአንዲት ቀን ግን ይቅርታ ማለት እኔ እና ማለት ልፈርድባቸው ምናምን ሳይሆን እኔ የሆነ ነገር ጥፋት ሳጠፋ እንደራሴ ያቺ ነው ማለት በይቅርታ መዝጋት እፈልጋለሁ። የሆነ ጥፋት አጠፋው ካልኩኝ ምክንያቱም ስለዛ ሰው ቅርታ ካልጠየኩኝ ስለዛ ሰው ነው ማስበው እንዲህ ስላረኩት እንዲህ አስበው ይሁን እንዲህ ስላረኩት እንዲህ ብሎ ይሁን ብዬ ስለመጨነቅ ነው። እና የእኔ ቅርታ እንዴት ነው በጣም ጠምቷችሁ ውሃ ጠምቷችሁ ቀዝቃዛ ውሃ ስትጠጡ ምን ያህል ልባችሁን እንደሚያራካታ አውቃላችሁ። እና እኔ ሳጠፋ ይቅርታ ስጠይቅ እንደዚ አይነቱ ስሜት ነው የሚሰማኝ። እና አሁን ወንድምዬ ይቅርታ ጠይቆ እህትየውም ልጇም ይቅርታ ቢቀበሉ የሆነ ሀያ ዓመት ከተሰቃዩት ስቃይ አይበልጥባቸውም። የተወሰነ ይረጋጋሉ። እሷም የራሷን ህይወት ልጁም ሀያ አመት አድጓል ትልቅ ነው። አሁን ማስተዋል ይችላል። እናትየዋ ያለፈችበትን ስቃይ ይረዳል። በይቅርታ ዘግቶ እሷም የራሷን ህይወት የምትኖርበት መንገድ ይፈጠራል ብዬ አሰብኩኝ። በይቅርታ ቢዘጉት ማለት ይቅርታ ሲባል እኮ ወንድምየውም እሷ ወይንም እሷ ያለችበት አካባቢ ይኖር ምናምን ማለት ሳይሆን ይቅርታ ፈዋሽ ነው የሆነት እኔ እንግዲህ በተረዳውበት ወይንም በጠቀመኝ መንገድ ይቅርታ ጥቅም አለው። ቢያንስ ሀያ ዓመት የተሰቃየችበትን የተወሰነ ነገሯን ጋባ ያደርግላታል። ይሄ የህመማው ስቃይን ይቅርታ ብለው እሱም በራሱ ህይወት ይኑር፣ እሷን በራሷ ህይወት። ቀላል ነው እያልኳቸው አይደለም፣ ከባድ ነው። እንጃ ሴቶች ምን ያህል ትዕግስተኛ እንደሆኑ ምን ያህል ቻይ እንደሆኑ አስባችሁታል? አስባችሁታል? በአስራ ምናምን እርሚያችሁ ተደፍራችሁ ለዛኛውም ከወንድም ተደፍራችሁ ወልዳችሁ ለብቻ አሳድጋችሁ ስንት ውጣ ውረድ ስንት መከራ አይታችሁ የእናት ናፍቆት ያባት የቤተሰብ ናፍቆት የተወለዳችሁበት ቀይ ራሱ ናፍቆት አንድ ዘመድ እንኳን ከስንት ሺህ ዘመድ ኖሯችሁ አንድ ሰው ሲናፍቃችሁ አንድ ሰው ሲናፍቃችሁ አስባችሁታል? ሀያ አመት አስብኩኝ፣ እውነት እኔ ላሰብኩት ራሱ ጭንቅላቴ ሱር ነው ያለ። እውነቴን ነው። እሷ ለኖርችበት እንዴት ነው ነው። ዝንቡ ደግሞ ዛሬ አይኔን ሊያወጣ ነው። እንደምንድነው ነገሩ? ወይ ጉድ! በነገራችን ላይ ውጭ ሙቀት ሲሆን ዝንቦቹ ቤት ውስጥ ነው በቃ የሚራቡት ማለት ይቻላል። እና አይኔን ሊያወጡ ነው። እንዴ በዚያ እንዴ በዚህ ጦር ሊከፍቱብኝ ነው። እንደ ዝንብ ነው እና እሱም ቪዲዮ አይቼ በጣም ነው። እውነት ለመናገር ሰውም ይሄን ያህል በዚህ መንገድም ያልፋል። አንዳንዴ እንደዚህ አይነቱ ትምህርቶች ጥሩ ናቸው ሶሻል ሚዲያ ላይ መውጣቱ። ስሰሙት ግን ትንሽ ለጆሮ ጭው ያስበላል፣ ለመቀበልም ይከብዳቸዋል። ግን ደግሞ እኛ አንዳንድ ጊዜ በትንሽ ነገሮች አምላክን የምናማርር ሰዎች በትንሽ ነገር እንቅፋት ሲመታል ይሄ የመኖራችን መጨረሻ በቃ እዚህ ላይ ነው፣ መኖር አልፈልግም ብለን ተስፋ ለምንቆርጥ ሰዎች ለካ ሰው ልጅ በዚህ ቻሌንጅም ያልፋል። ማበረታቻም ነው፣ እንድንጠነክርም ያደርገናል። ለማለት ፈልጌ ነው። ቪዲዮውን አበዛሁባችሁ። ዳግም በሌላ ቪዲዮ እስክንገናኝ ቸር ቆዩልኝ። ራሳችሁን ጠብቁ። ባላችሁበት እግዚአብሔር ሳይሆን በብዝት ይበልላችሁ። እወዳችኋለሁ።